ሰላም ጤና ይስጥልን ክቡራና ክቡራን ተመልካቾቻችን፣ ሰሞኑን አንጀት ጭው የሚያደርገ ራስ ጭው የሚያደርግ ነገር ተከስቷል። እሱም እያንዳንዱ የኢትዮጵያ ዜጎች ሰባ አንድ ሺ ብር እዳ አለባቸው ብሎ ተነግሯል። ይህንንም መልእክት ያስተላለፉት የኢትዮጵያ ክቡር ጠቅላይ ሚኒስትር ሲሆኑ እዳው ግን በጣም የተጋነነና እንደታደሉትና እንደአደጉ አገሮች ግን ዜግነት እየተከፈላቸው ዜጎች ይኖራሉ እንጂ እኛ ኢትዮጵያውያን ደግሞ ለሀገራችን፣ ለማን እንደሆን ባይታወቅም የዜግነት የምንከፍለው ሌላ ዜጋ እንዳለ እስከሚሰማን ድረስ ብር ክፈሉ ኢትዮጵያዊ በመሆናችሁ ብቻ ተብለናል ሲሉም ብዙዎች ቅሬታቸውን ቢያቀርቡም የተወሰኑት ግን የምናስገባውስ ማን አካውንት ነው ተቀባዩስ ማን ነው ኢትዮጵያ በራሷ የግል አካውንት ከፍታ ህዝቦቿን የዜግነት ትቀበል ጀመሮ ወይም ሲሉ አጉረምርመዋል ይህ በዚህ እንዳለም በእንዲሁ እንዳለም እኛ ኢትዮጵያውያን የዜግነት ለሀገራችን የምንከፍለው ምንም ሳንቲምም ሆነ ሞራልም የለንም ሲሉም ተደምጸዋል ቆይ ዜና ይቆያል? እናንተ እናንተ ቆይ ቆይ እንደው በማርያም ግን እንደው የዜግነት ነው የምንከፍለው ወይስ ደግሞ እንከፍላለን? ደሞ ቀን ከፍላለን ሳይሆን ሰባ አንድ ሺህ ብር መሰለኝ እኮ ነው ሺና እኮ እንትን እኮ በስንት ወር ደሞ ዝም ማገኘት መሰለ። ክቡር ጠቅላይ ሚኒስትር ምሩት ወደኔ ስማል። ከአንድ እስከ ዘጠኝ ስማል ስንት መስዋዕትነት ከፍዬ ነው የተማርኩት። ዘጠኝ ዲግሪ አለኝ፣ እስከ ዘጠኝ የተማርኩት ያው ዲግሪ ነው። ስንት ስንት ስንት መስዋዕትነት ጫማ ሳልቀይር የተማርኩት ማለት ነው። ደብተር ግዙልኝ ስል እንኳን እየተኮረኮንኩ እንደው የደብተር እንኳን እንትን ብለናል። አይ እኔ ከዕዳ ነፃ ነኝ፣ ምንም ዕዳ የለብኝ። ከኢትዮጵያ የተጠቀምኩት ዕዳ የለብኝም፣ ግን የግለሰብ ዕዳ አለብኝ። የግለሰብ ዕዳ አለብኝ። እሱ እንደውም ቢከፍሉልኝ ደስ ይለኛል። ረየሚገርም የሚገርም የሚገርም ነው። እንደ በጣም ነው የምናሳዝነው። እግዚአብሔር የዜግነት ክፈሉ ማለ የሚኖርበት ሀገር ነው የዜግነት የምንከፍለው የሚኖረው ሌባው አጭብረ ስንቱ የሚኖርበት አረንዶ እሱ ይቅርና ኢትዮጵያ የዜግነት ለመጀመሪያ አረንዶ። የሌላውም ሀገር ዜጋ ቢሰማን ራሱ ያሳፍራል። ኢትዮጵያ ለሀገሯ የዜግነት እየከፈለች ነው የምትኖረው። ይከፈላታል እንጂ ለዜጋው ይከፈላል እንጂ እኛ ደግሞ ለሀገራችን እየከፈል የሚወስድ ሀገር የለም እንደኛ ጠቆር ጠቆር ያለው ምን ዜጎ ናቸው ከአፍሪካ ውጭ ኢንዶኒዥያዎች እኛን አይመስሉም ኢንዶኒዥያ በቃ ኢንዶኒዥያ ባንግላዴሽ ባንግላዴሽ የምን ዜጋ ናቸው ችግር የለም እኔ ዜግነትን ተንካሉ ችግር የለም እንዲ እኔ ዜግነት ይስጡ እየከፈሉኝ የሚኖሩበት ሀገር ነው ነ መኖር ምፈልገው እንጂ ከፍዬ ማጀር መቼ አንገት የሚያስደፋ ህብረተሰብ ባሉበት ሀገር ከፍዬ ከፈለች እራሱ ይባል እንደው ማታው ነው ማተ ይግደልኝ እንዴ! እንደው ብከፍል እራሱ እንደው ጥሩ አይደለም። እንደ ሀጺያት ነው የሚሆንብኝ። ሀጺያት እዚህ የመዳምን ኩሽና እየጠረኩኝ እንቅልፍ እያጣው የዜግነት። ቆይ የሚከፈለው ግን ማን ነው? ለማንኛውም ግን የተበደሩት ማለት ነው። የተበደሩት ግን ምንድን ነው? አልማዝ ነው የተበደሩት፣ የሆነ የከበረ ማዕድን ነው እንዴ! ማዕድን ደግሞ ኢትዮጵያ ማለት ተብሏት ተገኝቷል።

አዎ፣ ዜግነት ክፍ ከተባለ ሌላ ምን አለ? በዚህ በጠራራ ጭለማ እኮ የሚያሳስበኝ ሰባ አንድ ሺህ ብሯ ነች መቤት። ስሙ ይቀየር እንደ ኢትዮጵያ አይነታችን አይቀየርም። ደሞ ምን ተደርጎ በጣም በጣም ነው የሚያሳዝነው፣ ከምንም በላይ ማለት ነው። እና ይህ ነገር ማስተካከል ወይ ማሻሻያ ቢደረግበት ነው እራሱን ሰው ያጥፋል? በቃ እንደዛ ከሆነ የሞቱትንም ይጨምራል እንዴ የሞቱትንም አይ ቀድሜ ለሞት እንደዘጋጅ ነው የሞቱትን ካልጨመረ የሞተ ሰው ማይ ከፍል ከሆነ የሞቱትንም ክፈሉ ማትል ከሆነ እኔ አስቀድሜ በሞት ይሻለኛል እኔ እውነቴን ነው እንዴ አስቀድሜ በሞት ይሻለኛል ሰባ አንድ ሺህ ብር የሌለኝ ብር ከፍዬ እንትን ከምል አይኔ እያየ ከማብል ስለዚህ በሞት ይሻለኛል ቦታ ይዤ እጠብቃቸዋለሁ ላይ ቤት ማለት ነው ክቡራን ተመልካቾቻችን ዜናው እንደዚህ እና እንደዛ ሆኖ ተጠናቋል። ግን በጣም ነው የሚገርመው። እግዚአብሔርን በጣም ነው የሚገርመው። ብንከፍል፣ እሺ፣ ሰላም ላላት ሀገር፣ ሙስና የሌለባት ሀገር፣ በቃ የሰው ሕይወት ጋራንትድ ያለበት ሀገር ብትሆን ብንከፍል፣ ለምነንም ቢሆን እንደው የዜግነት ሌላ ሀገርም ሄደን ዜግነታችንን እንትን ብለን ቢሆን ቀይረን ቢሆን ብንከፍል ችግር የለም። ሌባና ጨርባሬ በበዛበት ሀገር ለሌባ ነው የምንከፍለው። ሼም ነው።